መነሻቸውን ከኢትዮጵያ ተራሮች አድርገው ድንበር የሚሻገሩ ወንዞች ብዙ በመሆናቸውና አገር ውስጥም ቢሆን አመት ሙሉ የሚፈሱ ወንዞችና ሀይቆች ስላሉ ኢትዮጵያ የአፍሪካ የውሃ ማማ ትባላለች ይህንን ሀብቷን በሚገባ ተጠቅማለች ወይ የሚለው ግን ብዙ ጥያቄ የሚነሳበት ነው ከዚህ መነሻ የኢፌዴሪ ውሃና ኢነርጂ ሚኒስቴር በውሃ ሀብት አጠቃቀምና አስተዳደር ላይ የሚታዩ የቅንጅት የመረጃ አያያዝና የቴክኖሎጂ አጠቃቀም ችግሮችን መፍታት እንደሚገባ በማመን ለዘርፉ ቅርብ የሆኑ ዩኒቨርስቲዎችን አስተባብሮ የእውቀት ልውውጥ እየፈጠረ ይገኛል። በውሃ ምርምር ላይ በጣም እየሰሩ ያሉ ስድስት የሀገራቸው ዩኒቨርስቲዎችን ይዘን አንድ ላይ ሜሞራል ተፈራርመን እውቀትን የምናሰፋበት ኃይልን የምናሰባስብበት። ስለዚህ ዩኒቨርሲቲዎች፣ የምርምር ተቋማት ይሄን የመሪነቱን ሚና ከሚኒስቴር መስሪያ ቤቱ ጋር በመተባበር የመሪነቱ ሚና እየተጫወቱ የኖሌጅ ዲሴሚኔሽን አይነት ፕላትፎርም አድርገን ነው እየቀጠለ ያለ ነው። ይህ ትብብር ዜጎች ስለ ውሃ ሀብቶቻችን እውቀት እንዲኖራቸው ሲያደርግ፣ በዘርፉ ለሚመጡ ፈተናዎች መፍትሄ የሚጠቁም ነው ተብሏል። ብዙ ችግሮቻችን የሚያጠነጥኑት ውሃ ውሃ ላይ ነው። በምግብ ራስን የመቻል ከውሃ ጋር የተያያዘ ነው። ዝናብ ጠብቀን ብቻ ማምረት ሳይሆን ውሃችን ተጠቅመን አመቱን ሙሉ ማምረት ጋር የተያያዘ ነው። ብዙ አካባቢዎች ጨለማ ውስጥ ነን። ግማሹ ሕዝባችን ጨለማ ውስጥ ነው። ኢንዱስትሪ እየገነባን ነው። ኢንዱስትሪ ፓርክ እየገነባን ነው። በመብራት ኃይል የሚሄዱ መኪናዎችን ፕሮሞት እያደረግን ነው። ስለዚህ ሁለመናችን፣ የዕድገት ፍላጎታችን እና ችግሮቻችን ከውሃ ጋር የተያዙ ስለሆነ ይህንን ውሃ ሁሉም ዜጎቻችን ቫሊዩ እንዲያረጉ፣ እንዲገነዘቡት በአግባቡ እንዲጠቀሙ ሳባክኑ ማለት ነው። ስለዚህ ከጎረቤቶቻችን ጋር ሼር የምናደረጋቸውም ፌር ሼራችን እንድንወስድ ሁሉም ዘብ መቆም አለበት። እንደ መታደልም እንደ አለመታደልም ሆኖ ውሃ ከኢትዮጵያ ወደ ውጭ ይፈሳል እንጂ ወደ ውስጥ የሚፈስ ውሃ የለም። እንደውም በምሁራን ሲገለጽ በጣም ደስ ይላል፣ መስጠት ደስ ይላል፣ ግን በአግባው መጠበቅ መጠቀም፣ እዛ ውስጥ መታከል አለበት የሚለው ነው። እንግዲህ ከጊዜ ወደ ጊዜ ካለ ፍላጎት ጋር ተያይዞ የውሃ ውጥረቱም እየጀመረ ነው። እኛ በዛ አጋጣሚ ከቅርብ ወራት በኋላ የህዳሴ ግድባችን በሙሉ አቅም ስራ ሲጀምር፣ ይሄ ለኛ ትልቁ አቅማችን ነው፣ ጉልበታችን ነው የሚሆነው ተቀጥሎ ትላሉ ፕሮጀክቶች ድንበር ተሻጋሪ ወንዞችን ከመጠቀም አኳያ የፍትሃዊ ተጠቃሚነት ጥያቄ መነሳቱ አይቀሬ ነው የሚሉት ምሁራን ጥልቅ የሆነ ጥናትና ምርምር በማካሄድ ወደፊት ምን አይነት ዲፕሎማሲያዊ መንገድ መከተል እንደሚገባ ከወዲሁ መቀየስ ያስፈልጋል ይላሉ። የሚቆም አይደለም አሁን፣ ትራንስባውንደሪ ሪቨር እስካለ ድረስ የዚህ አይነት እንትኖች፣ ፍትጊያዎች የሚቀሩ ነገሮች አይደሉም። ግን ፕሮአክቲቭ ሆኖ መንቀሳቀስ ነው ቀድሞ ለምሳሌ ገርድን ብናይ የህዳሴ ግድብን ብናይ፣ ዘጌም ቼንጀር ተብሎ ስለዚህ ጨዋታውን እየቀየረው ነው ማለት ነው። ጨዋታውን ሲቀየር ደግሞ በዛ ልክ አንተም መገኘት መቻል አለብህ። ዲፕሎማሲን ማጠንካር መቻል አለብህ። አጀንዳ ተቀባይ መሆን አይጠበቅብህም ከዚህ በኋላ አጀንዳ ሰጪ መሆን አለብህ። አጀንዳ ለመስጠት ደግሞ የተለያዩ ሪሰርቾችን፣ ቴክኒካል ፔፐሮችን ማሳተም መቻል አለብህ። ለእነሱ ተደራሽ ማድረግ አለብህ። ስለዚህ የሆነ ነገር እንደምትሰራ ልማተን ደግሞ ማፋጠን በዛው ልክ ማፋጠን አለብህ። በወሬ ብቻም አይደለም። በአሁኑ ጊዜ በብዙ ዩኒቨርሲቲዎች ቢያንስ አንድ የትምህርት ክፍል በውሃ ላይ አተኩሮ የሚሰራ አለ ማለት ነው። በአርባ ስድስት ያላነሱ ዩኒቨርሲቲዎች ውስጥ ማለት ነው። አሁን ሰፍተናል። ስለዚህ አሁን በቅርብ ነው ስለ ውሃ ራሱ በከፍተኛ ደረጃ ማውራት የጀመርነው ማለት ነው። ስለዚህ በውሃ ላይ አተኩሮ የሚሰራ የምርምር ተቋም መረጃ እያዝ መረጃ የሚይዝ የውሃ አቅማችንን ራሱ የማወቅ የት እንዳለ ምን ያህል እንዳለ መቼ እንደሚኖር ለይቶ የማወቅ ስራዎችን በአግባቡ አስፈላጊነቱን በቅርብ ነው እየተረዳን እና ትኩረት እየተሰጠ የሄደውና ድንበር ተሻጋሪ ወንዞችን በጋራ ከመጠቀም አንጻር የሚደረገው ዲፕሎማሲ ጠንካራ እንዲሆን የውሃና ኢነርጂ ሚኒስቴር በዘርፉ ከሚሰሩ ስድስት ዩኒቨርሲቲዎች ጋር በመሆን የውሃ ዲፕሎማሲና ኮሚኒኬሽን ፎረም በማደራጀት እና ምሁራንን ያካተተ የአሰራር ስራ ዘርግቶ እየተንቀሳቀሰ ይገኛል። በዚህ መድረኮች ላይ የሚቀርቡት ጥናታዊ ጽሁፎች እስካሁን በእንግሊዝኛ እየታተሙ ፐብሊክሊ ይለቀቃሉ፣ በዌብሳይቶች ይገኛሉ። ለወደፊቱ ደግሞ ለአብዛኛው ሌላ ቋንቋ ተናጋሪ አካላት በተለይ በሌሎች ዓለማችን ክፍሎች የሚገኙ የአረበኛ ተናጋሪ ቤት ሀገሮቻችን ኢትዮጵያ እያሰበች ያለችው ድንበር ተሻጋሪ ወንዞቻችን ላይ ለመጠቀም የምናደርገው ጥረት እንዲገነዘቡት በምንፈልገው ሚዲያ እንዲገነዘቡት በምንፈልገው ቋንቋ እንዲደርሳቸው ስለምንፈልግ እነዚህን እውቀቶች ወይም ፐብሊኬሽኖች በሌሎች ቋንቋዎች እያሰራጩ እንዲደርሳቸው የምናደርግበት ጥረት ነው የሚሆነው። የአርባ ምንጭ ዩኒቨርሲቲ ደግሞ በዙ መልኩ የመርነቱ እንዲላ ተጫወተ ስለሆነ ያስፈልጋል።